ሰላም፣ ሰላም፣ ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። ያባትና የልጁ ሰላማችሁ ብዝት ይባል እና ብዙ ነገር ማለት አልፈልግም በዚህ ጉዳይ ላይ በጣም የተደሰትኩበት መንገድ ላይ ነኝ። በጣም ረፍት ያገኘሁበት መንገድ ላይ እንደሆነ ብዙ ሰው እያየ ይመስለኛል። ከቀን ወደ ቀን ወደ እግዚአብሔር የመጠጋት ፍላጎቱ ስሜቱ፣ እንዲሁም ደግሞ እርካታው ስላለ ወደ እግዚአብሔር መንገድ እየሄድኩኝ ነው እና ሌሎቻችሁም በጆርኒው የምትከተሉኝ ካላችሁ እግዚአብሔር ከእናንተ ጋር ይሁን። የግድ ሃይማኖት መቀየር አይደለም፣ ወደ ክርስቶስ ልባችን ወደ ክርስቶስ እንዲሆን የምትፈልጉ እረፍት የምታገኙበት ነገር ከፈለጋችሁ መጽሐፍ ቅዱስ ማንበብ ነው። እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ በቃሉ ራሱ ክርስቶስ ተናግሯል እና ያንን ነው ስለዚህ እኔ ነቢት ብርቱካንን እንዴት ልታከብራት ልትወዳት ቻልክ? ለምትሉኝ ወገኖቼ ወደ ሰባት ስምንት ዓመት የሆነናል። ወንድም ባህሩ የሚባል በጣም ወዳጄ ካናዳ የሚኖር ወዳጄ ሁሌም ስሙን አነሳዋለሁ እና እሱን ያስተዋወቀን ከዛ ከተዋወቀን በኋላ በየጊዜው ለሰባት ለስምንት ዓመት ሁልጊዜ እየደወለች የምታበረታኝ እህቴ ናት። በጣም የምታበረታኝ የሆኒ አንተ ጌታ ገብቶሃል፣ ጌታን ተረድተሃል ጌታ የሚጠራ ጊዜ ሩቅ አይደለም እያለች ለረጅም ጊዜ እኔን ታወራይ ነበር። እንግዲህ እግዚአብሔር ያሳያችሁ ምን ያህል ታጋሽ፣ ውስጥን ማየት የሚችል መልካም አባት እንደሆነ በእሷ ውስጥ አይቻለሁ እኔ የተረዳሁትን። ብዙዎቹ የሚገርማችሁ ይህ ነው የሆነ ጊዜ ላይ እንትን ይልና ይተዋቸዋል። ይህ ነው የሞከሩ ሰዎች አሉ። ብዙ ጊዜ እንትን ይሉና ወንድም ባህሩና እህቴ ነቢት ብርቱካን ግን እኔጋ ሁልጊዜ እየደወሉ ሁልጊዜ ቼክ የሚያደርጉኝ ሁልጊዜ ጥሩም ሳደርግ ወይም ደግሞ ጥፋት ሲኖር የሆኒ ይሄ ልክ አይደለም፣ ይሄ እንዲህ ነው የሚሉ ወዳጆቼ ናቸው። እጅግ እጅግ አድርጌ የምወዳቸው እና ይህን መንገድ በአቡነ ገብርኤል አማካኝነት የክርስቶስን ቤዛነት አዳኝነት ሲመሰከርልኝ መቋቋም ያቃተኝ ነገር ነው ያለው እና በውስጤ ሄደ ሐሴት ነው የሞላው ደስታ ነው የሞላው። በጣም ደስታን አግኝቼበታለሁ። የምፈልገው እኔው ቤት ሲመሰከርልኝ ማየት ነበርና ያንን ነገር በማየት እጅግ እጅግ ተደነቅ ያለው እና ስለዚህ፣ ነቢት ብርቱካን ሁሌም ወዳጅ የሆነች እህቴ፣ ቅዳሜ ከእሷ ጋር ትልቅ ፕሮግራም አለን። ቀዳሜ ቀን ከእቴ ጋር በትልቁ ፕሮግራም አለን። እንኳን እሱ አይደለም ቲክታክ ላይ ስትመጣ ነገ ይሰድብሻል፣ ነገ ያዋርድሻል፣ ነገ እንዲልሻል እያሉ ብዙ ሰዎች ይለዋታል። ማንንም አትሰማ። ምክንያቱም በክርስቶስ ያለ ሰው ይታወቀዋል ማን ወዳጅ ሊሆን እንደሚችል፣ ማን ጠላት፣ ማን ኢኖ ወረተኛ፣ ማንም እንደሆነ ያውቃሉ እና እሷን ብዙ ጊዜ መሴጅ ይልኩላታል ይሄ ሰው ያዋርድሻል፣ ይሄ ሰው መጥፎ ነው፣ ይሄ ሰው እንደዚህ ነው እያሉ በውስጥ ብዙ ይላል። ምክንያቱም ሰው የሚመለከተው ሰውነትን ነው። ውስጥን ማየት የሚችለው ግን እግዚአብሔር ብቻ ነው። ስለዚህ የሆነ ስለ እኔ የገባት ነገር አለና በእኔ ተስፋ ስላልቆረጠች እንዲሁም ወንድሜ ባህሩ በእኔ ተስፋ ሳይቆርጡ የጌታን ነገር ሁሌ የሆነች ነገር ጥቅስ ይጽፉልኛል፣ እንትን ይሉኛል፣ በውስጥ ያበረቱኛል እና ቅዳሜ ከእሷ ጋር ልዩ ፕሮግራም ስላለኝ በእኛ ኢለቭን በኔ በእሷ ሰዓት ደግሞ አራውንድ ቱ ኦክላክ ይሆናል እና በዛ ጊዜ እንዳትቀሩ። ላለው ሁላችንም ሁላችንም ብዙ ብዙ የደከምን እውነቴን ነው የምላችሁ። ዓለምን በእግሯ ሳይሆን በጭንቅላቷ ያቆምኩ ሰው ነኝ። ዓለምን ዓለም በቃኞኛለሁ። በጭንቅላቷ ይቺን ዓለም አቁም ያለው አይደለም በእግሯ ስለዚህ እኔን እኔን የፈለገ አምላክ እኔን የተጠጋ አምላክ እናንተ ምስኪን ወንድም እናቶቼን አይፈልግም ማለት አይቻልም። እኔ የገባኝን ክርስቶስ እናንተም እንዲገባችሁ ጸሎቴ ነው። ሁላችሁም የማናችሁም ወንድም እናቶቼ ምንም አይነት ቅራን የለኝም። ብትሰድቡኝ፣ ብታንጓጡኝ ነገ ይቀይራል፣ ነገ እንዲሆናል ብትሉኝ፣ የፈለጋችሁትን ብትሉ መብት አላችሁ። ምክንያቱም እኔን ስቀያየር ነው የምታውቁት። እኔ ራሱ ራሴን ማውቀው ስቀያየር ነው በክርስቶስ ግን ቀላል አቅም ክርስቶስን ሙሉ በሙሉ የግል አዳኝ አድርጌ አልተቀበልኩም ነበር እንጂ በክርስቶስ የገባኝ ሰው ነኝ። አሁን ግን ሙሉ በሙሉ የግል አዳኝ አድርጌ ስለተቀበልኩኝ ይሄ ነገር ይከብደኛል ብዬ አላስብም። የሚከብድም መንገድ አይደለም፣ የደስታ የእረፍት መንገድ ነው ያገኘሁትና እኔ ያገኘሁትን እረፍት እናንተ ማገኙ። ቅዳሜ እንገናኝ። እስከዛ ግን እህቴ ነቢት ብርቱካን ተባረኪልኝ። እሷ የተነበየችው እሷ ትንቢት የተናገረችው ነገር አንድ ነገር ጠብ ብሎ አይቼው አላቅም። አንድ ነገር ገብታችሁ ማየት ነው። ነቢይት ብርቱካን ካየዋቸው ብዙ ፓስተሮች አይቻሉ፣ ብዙ ቄሶች አይቻሉ፣ ብዙ ሰዎችን አይቻሉ። እሷ የተናገረችው ነገር አንድ ነገር ጠብ ብሎ አይቼው አላቅም። የሚደንቅ የሚደንቅ የእግዚአብሔር መገለጥ አላትና ትባረክልኝ። እኔ በጣም ነው መወዳት ማከብራት እህቴን እና ሰላም ሺ ብዛልኝ። ቅዳሜ የቅዳሜ ሰው ይበለን፣ ሁላችንም በደስታ የጌታን ፍቅር የምንነጋገርበት ይሆናል። ሰላማችሁ ይብዛ። መልካም ቀን